የመጽሐፍ ቅዱስ ገጾች ስለ እምነትና ስለ ተስፋዎች የሚገልጹ ታሪኮች ብቻ ሳይሆኑ ለሺህ ዓመታት የዘለቁ ግጭቶችንም ይገልጻሉ። ሁኔቶች እየተከሰቱ ሲሄዱ የብሔሮች ማንነትና የሕዝቦችን ዕጣ ፈንታ የፈጠሩ ገጸ ባህርያት እና ጊዜያቶች ያጋጥሙናል። አይሁዶችንና አረቦችን ለዚህ ከባድ እና ዘላቂ ፉክክር የዳረጋቸው ምንድን ነው? እርስ በእርስ ከተጠላለፉ ታሪኮቻቸው በስተጀርባ ያሉት ብቅ እውነታዎች እስከ ዛሬ ድረስ የሚያስተጋባው ምንድን ነው? ለምንድን ነው እነዚህ ሰዎች ሁልጊዜ ጊዜ ጦርነት ውስጥ ያሉት? መጽሐፍ ቅዱሳዊ ታሪኮችን ስንመረምር ያለፈውን ጊዜ የሚያበሩ ብቻ ሳይሆኑ በወቅታዊ ተግዳሮቶች ላይም ወሳኝ ግንዛቤዎችን የሚሰጡ ማብራሪያዎች እናገኛለን። ጦርነትና ሰላም አንዳንድ ጊዜ በጥንታዊ ተስፋዎችና ምርጫዎች ውስጥም ስር የሰደዱ መሆናቸውን በማሳየት እነዚህ ግንኙነቶች የሚገልጹ ውስብስብ ናቸው። እንደተለመደው ቻናላችንን ማድረግ ጀምሩ። በጥንቷ ሜሶፖታሚያ በጥልቅ መገለጥ ወቅት እግዚአብሔር አብርሃምን ጠራውና የታሪክን ሂደት የሚቀይር ያልተለመደ ቃል ኪዳን ሰጠው። እግዚአብሔር ታላቅ ሕዝብ አደርግሃለሁ፣ እባርካለሁ፣ ስምህንም አከብራለሁ፣ ለበረከትም ትሆናለህ። የእምነት ሰው የሆነውን አብርሃም በዓይነ ኅሊና ናቸው አስቡት። እሱና ሚስቱ ሳራ ሁለቱም በዕድሜ የገፉ ልጅ ሳይወሉ የዓመታት የስሜት ሸክም ተሸክሟል። መለኮታዊ ተስፋ እነርሱን ከመፈታተናቸው በላይ በልባቸው ውስጥ የሚቀጣጠል ተስፋን ቀስቅሷል። በእርጅና ዘመናቸውም ቢሆን ታላቅ ሕዝብ ከትውልድ ዘራቸው እንደሚወጣ ተስፋ አድርጓል። ይሁን እንጂ የዚህን ተስፋ ፍጻሜ መጠበቅ ከባድ ሸክም ሆነ። የሳራ መካንነት የጥንዶቹን ትዕግሥትና ተስፋን መሸርሸር ጀመረ። ትዕግሥት ማጣት በሕይወታቸው ውስጥም ዘልቆ መግባት ጀመረ። ሳራ ተስፋ በቆረጠች ጊዜ የተስፋውን ቃል እንዴት እንደሚፈጸም በማብሰልሰል መለኮታዊ ችግር የሰው መፍትሔ እንድትፈልግ አድርጓታል። እግዚአብሔር ለአብርሃም የገባው ቃል ኪዳን የሩቅ ብርሃን ሆነ። ይህ ተስፋ ደግሞ ሊደረስበት የማይችል ሆኖ ተሰማት። በዚህ ጭንቀት ውስጥ ሳራ አማራጮችን ማጤን ጀመረች። ይህም አንዲት ሴት የዘር ሐረግን ለማስገኘት በማሰብ አገልጋዮም ለባሏ ቁባት አድርጋ እንድትሰጥ አስችሏታል። እርሷም በማቅማማትና በቁርጠኝነት ድብልቅልቅ ብላ ወደ አብርሃም ቀርባ፣ እነሆ ልጅ እንዲወለድ እግዚአብሔር ከላከልኝ ወደ ባሪያ ወደ አጋር ሂድ፣ ምናልባትም በእሷ ቤተሰብ መገንባት እችል ዘንድ አለችው። በተስፋ መቁረጥ የተወለደ ይህ ሐሳብ መውለድ የማዕረግና የክብር ጉዳይ መሆኑን ማህበራዊ ደንቦች በሚጠቀሙበት ዓለም ውስጥ ተግባራዊ መፍትሄ ይመስላል። እነሱ በሚኖሩበት ባህል ውስጥ መውለድ ለጎሳዎቹ ህልውናና ቀጣይነት ወሳኝ ነበር። ስለዚህ ልጆችን ለመጸነስ አገልጋዮችን የመጠቀም ልማድ የተለመደ አልነበረም። ግብፃዊቷ አገልጋይ አጋሪ ነበረች ሲሆን የሳራ ሐሳብ ለብስጭቷ ምላሽ የሚሰጥ ብቻ ሳይሆን በእነሱ ላይ የተንጠለጠለውን መለኮታዊ ተስፋ ለመፈጸም አንድ እርምጃ የምትወስድበት መንገድ ይመስላል። አብርሃም በበኩሉ የሳራን ሐሳብ ተቀብሎ ምናልባትም ሌላ መንገድ ለመከተል ካለው ልባዊ ፍላጎት ይልቅ ለእሷ ስላለው ፍቅር ሳይሆን አይቀርም። ስለዚህ በደስታ መሞላት የተገባው ቅጽበት በሳራ፣ በአብርሃምና በአጋር መካከል ያለው ግንኙነት ውስብስብ እየሆነ መጣ። የአብርሃምና የሳራ ውሳኔ ትውልድ የሚያስተጋባ ውጤት ነበረው። አጋር ስትጸንስና ሆዷ ማደግ ሲጀምር የቤተሰቡ ሰላም በከፍተኛ ሁኔታ ተናወጠ። ይህ ለሕልማው መፍትሄ እንደማይሆን በመጀመሪያ ስታምን የነበረችው ሳራ አሁን በአዲሱ እውነታ ተጨነቀች። በአንድ ወቅት አገልጋይ የነበረችው አጋር ሳራ ልጅ መውለድ አለመቻሏን ያለመቋረጥ ማሳሰቢያ ሆናለች። በሁለቱ ሴቶች መካከል ያለው ግንኙነት እጅጉን የተበላሸ ሆነ። አሁን ነፍሰ ጡር የሆነችው አገልጋይ ሳራም በንቀትና በበላይነት ተመለከተች። ሳራ ግን በቅናት ነደደች። ይህ ውጥረትና ፉክክር የሰው ልጅ መለኮታዊ እቅዶች ውስጥ ጣልቃ መግባት እንዴት ወደ አለመግባባትና መለያየት እንደሚያመራ ያሳያል። በተስፋ መቁረጥ በንዲ ሳራ አጋሯ መበደል ጀመረች። በሁኔታው ክብደት እፎይታና እና ነፃነት ፍለጋ ወደ በረሃ ለመሸሽ ወሰነች። በመሸሽ ድርጊቱ አጋር ራሷን ከሳራ በአካል ማግለሏ ብቻ ሳይሆን በእናትነት ሚናዋ መካከል የውስጥ ትግል ገጥሟታል። በሚያስደንቅ ሁኔታ አስቸጋሪ ሁኔታዎች ውስጥ ገብታለች። ብቻዋንና በበረሃ ውስጥ ተስፋ ቆርጣ አጋር፣ ሁሉም ነገር ልጇንና የራሷን ህይወት ልታጣ እንደምትችል ስታሰላስል አገኘች። የጌታ መልአክ ያገኛትና የነገዋንና የልጇን የወደፊት እጣ ፈንታን የሚቀይር ትርጉምና መገለጥ የተሞላ የተስፋ መልእክት ያስተላለፈው በዚህ የብቸኝነት ወቅት ነበር። አጋር በህመሟና በመገለሏ ውስጥ እንኳን እግዚአብሔር እንዳያትና መከራዋን እንደሰማ ተረዳች። ይህ ከመልአኩ ጋር የተገኘው በአስጨናቂ ጊዜ ውስጥም መለኮታዊ ጣልቃ ገብነት ብቻ ሳይሆን፣ በአጋር ህይወት ላይ የተደረገ ለውጥ ነው እንደ እናት ብቻ ሳይሆን በጭንቀቷ እግዚአብሔር እንዳገኛት ሴት የታደሰ ዓላማና የታደሰ ማንነትን ተቀብላ በረሃ ወጣች። በመለኮታዊ የተስፋ ቃል ተጠናክራ አጋር በረሃውን እንደ መገለል ሳይሆን የእግዚአብሔርን ፍቅርና ርኅራሄ በተጨባጭ መንገድ የተገለጠበት የተቀደሰ ቦታ አድርጋ ተመለከተች። እንድትመለስ የሚያዛት የጌታ መላእክት መልእክት ታቅፎ አጋር ከፊቱ ያለውን ከህመሟ እንደሚበልጥ ተገነዘበች። በአብርሃም ቤተሰብ ውስጥ አካባቢው ውጥረት ያለበትና ግጭት ነበረ። የእስማኤል መጸነስ ለአጋር ስቃይ መልስ ብቻ ሳይሆን እግዚአብሔር ለአብርሃም የገባውን ቃል ለመፈጸም የሚያስችል እርምጃ ነበር። በመከራና በጭቆና ውስጥም የተሸከመችው ልጅ ለሕይወቷ አዲስ ትርጉም መስጠት ጀመረ። እስማኤል የተወለደው ውስብስብ በሆነ ነገሮች የተሞላ አውድ ውስጥ ነው። አብርሃም እስማኤልን ሲቀበል የነበረው ደስታ ጎልቶ የሚታይ ነበር። ይሁን እንጂ ይህ ደስታ በአጋርና በሳራ መካከል ባለው ውጥረት ተሸፍኗል። የአጋር ልጅ እስማኤል መገኘት አብርሃምን ሚስት የበለጠ ስጋት እንዲሰማት አድርጓል። በመጀመሪያም አብርሃም አጋርን እንደ ቁባት አድርጎ እንዲወስዳት ሐሳብ የሰጠችው ሳራ ውሳኔዋን የሚያስከትሎ መዘዝ ገጥሟታል። አጋር ከዚህ ቀደም የታገሰችው ግፍ እንደገና እያገረሸ ይመስላል። በዚህ ጊዜ በከፍተኛ ቅናትና በበለጠ ስሜት በአሁኑ ጊዜ እናት ብትሆንም አጋር በጥላቻ የተሞላበት አካባቢ የመኖር አስገዳጅ ሁኔታ ገጥሟታል። በሁለት ሴቶች መካከል ያለው ግንኙነት ዘላቂነት የሌለው ሆነ። በህመምና በውርደት ጊዜ አጋር በእናትነት ሚናዋ መጽናኛ ፈለገች። ሆኖም በአብርሃም ቤት ውስጥ ያለው የማያቋርጥ ቅስቀሳት ሕይወቷን መቋቋም እንዳትችል አድርጓታል። እስማኤል ገና ህፃን ሳለ የገባውን ቃል የሚያመላክት ቢሆንም ልጅነቱ ሰላማዊ አልነበረም። ያደገው በጥርጣሬ በተሞላ አካባቢ፣ ማንነቱ እና ዋጋው በጥያቄ ውስጥ የሚገኝ አካባቢ ነው። አጋር በራሷ በስቃያ ዙሪት ውስጥ ወድቃለች። ጭቆና መቋቋም አቅቷት እና ልጇን የምታሳድግበት አስተማማኝ ቦታ አጣች። አብርሃም የሰጠው ስም ከመለያው በላይ ነበር። እግዚአብሔር መከራዋን እንደሚያውቅና በሆነ መንገድ የተሻለ ወደፊት እንዲመጣ ቃል መግባቱን የማያቋርጥ ማሳሰቢያ ነበር። እነዚህ ችግሮች ቢኖሩም እግዚአብሔር መጽናኛንና ተስፋን በመስጠት የገባውን ቃል መፈጸሙን ቀጠለ። ሳራይ ቃል ኪዳን ልጅ ይስሐቅን እንደምትወልድ ሲገልጽ እግዚአብሔር ለእስማኤል ያለውን ቁርጠኝነትን አረጋግጧል። እስማኤል፣ ሰምቼሃለሁ፣ አባርካለሁ፣ ቁጥሬንም እጅግ አበዛለሁ። የእስራኤል የአስራ ሁለቱ አለቆች አባት ይሆናል፣ ታላቅ ህዝብንም አደርጋለሁ። ይህ ቃል ኪዳን ለእስማኤል ትርጉም ያለው ማንነት እንዲኖሩ ከማስቻሉም በላይ ከይስሐቅ ጋራ በተያያዘ በነበረበት የሁለተኛ ደረጃ ቦታ ጥላ ውስጥ ቢሆንም ብሩህ ተስፋ አስቀምጧል። ለእስማኤል የገባው የተስፋ ቃል የቃል ኪዳኑ የመጀመሪያ ልጅ ባይሆንም ለእግዚአብሔር ፍቅርና ምሕረት ማረጋገጫ ነበር። እስማኤል ለእግዚአብሔር አስፈላጊ ሆኖ ቆይቷል። ታላቅ ሕዝብ አባት ይሆናል የሚለውን ቃል በአንድ ወቅት ለአብርሃም የተገባውን በረከት አስተጋባ። ይህ እስማኤል በመለኮታዊ ትረካ ውስጥ መካተት እጅግ ፈታኝ በሆነና ባልተጠበቁ ሁኔታዎች ውስጥ እንኳን በመነሻዎችና ደረጃዎች ምንም ይሁን ምን የእግዚአብሔርን ቸርነት ለሁሉም ልጆች እንደሚሰጥ ያሳያል። ለእስማኤል የተሰጠው የተስፋ ቃል ከይስሐቅ ጋር ሲወዳደር በረከቱ ተፈጥሮ ላይ አስደናቂ ልዩነት ታየ። ይስሐቅ የቃል ኪዳኑ ልጅ ሲሆን በእርሱም በኩል እግዚአብሔር ለአብርሃም የሰጠውን ተስፋ በቀጥታና በተለየ መልኩ የሚፈጽምበት ነው። የእስራኤል ሕዝብ የሚመሰረትበትን የዘር ሐረግ ይሸፍናል። በአንጻሩ እስማኤል የአንድ ሀገር አባት እንዲሆን ተጠርቷል፣ ነገር ግን የቃል ኪዳኑ ዋና ወራሽ አልነበረም። ይህ ስለ መለኮታዊ ተስፋ መሠረታዊነት እውነታን አጉልቶ ያሳያል። እግዚአብሔር በተለያዩ ዓላማትና በተለያዩ መንገዶች ሊሰራ ይችላል። እነዚህ ለኢሳቅና ለእስማኤል የተገቡ ተስፋዎች በአስቸጋሪ ሁኔታዎችና እርግጠኛ ባልሆኑ ሁኔታዎች ውስጥ እንኳን እግዚአብሔር ከምናስበው በላይ የሆነ እቅድ እንዳለው ያስታውሰናል። የእስማኤልና የኢሳቅ ህይወት የእግዚአብሔር ታማኝነትን ብዙ ጊዜ የማይቻል በሚመስሉ ሁኔታዎች የመሥራትን ችሎታ ነጸብራቅ ይሆናል። ይስሐቅ አምላክ ለእስራኤል ሕዝብ የገባውን ቃል ኪዳን ተሸካሚ ሆነ። እስማኤል ግን ታላቅ በረከት ያገኛል፤ ይህም በታሪክ ውስጥ የራሱ አስፈላጊነትን ያረጋግጣል። የይስሐቅ መወለድ በመጽሐፍ ቅዱስ ትረካ ውስጥ በጣም ጉልህ ከሆኑት አንዱ ነው። ከዓመታት መጠበቅና ናፍቆት በኋላ የአብርሃምና የሳራ ታሪክ በመጨረሻ የሚያበቃበት ይህ ተስፋ የተጣለበት ልጅን መምጣት ላይ ነው። ለብዙ አስርተ ዓመታት መካንነት ስትታገል የነበረችው ሳራ በእርጅናዋ ጊዜ ወንድ ልጅን እንደምትወልድ የሚገልጽ ለውጥ የሚያመጣ ዜና ደረሳት። ይህም መለኮታዊ ቃል ኪዳን ለአብርሃም የተገባው በ99 ዓመቱ ሲሆን ሳራ ግን ዘጠና ዓመቷ ነበር። የሳራ አለማመን ወዲያውኑ ነበር። ይህም ብዙ ተስፋ አስቆራጭ ሁኔታዎች ያጋጠሟትን ሰው ጥርጣሬ ብቻ ሳይሆን የማይቻል ነገር ሊሆን እንደሚችል ማወቅም የሚያስገርም ነው። ከውስጥ እየሳቀች ከደከመኝና ጌታዬ ካረጀ በኋላ አሁን ይህን ደስታ አገኛለሁ ይሁን እንጂ ታሪኩ በጥርጣሬና ባለማወቅ ሳቅ አያልቅም። የመጨረሻው ጊዜ ደረሰ። ለወራት ስትጠብቅ ሳራ በመጨረሻ ይስሐቅን ወለደች። በአብርሃምና በሳራ ድንኳን ውስጥ የሚሰማ በቃላት ሊገለጽ የማይችል የደስታ ጊዜ ነበር። የአምላክ አሳቢነትና ታማኝነትን የሚያመላክት የማይመስል መለኮታዊ ተስፋ ፍጻሜውን አግኝቷል። ሳራ በልቧ የሚሞላውን ደስታ መቆጣጠር አልቻለችም። እሷም እግዚአብሔር ሳቅ አድርጎልኛል እናም ይህንን የሚሰማ ሁሉ ከኔ ጋር ይሳቅ። የሳራ ሳቅ አሁን የተለየ ነበር፣ ንጹህ ደስታ፣ እፎይታና ምስጋና ነበር። በአንድ ወቅት በጥርጣሬ የተሸፈነው ፈገግታ የደስታ ምልክት ሆነ። ይስሐቅ መምጣት የተስፋው ፍጻሜ ብቻ ሳይሆን ሁኔታዎች የማይቻሉ ይመስሉ እግዚአብሔር ለቃሉ ታማኝ መሆኑን የሚያሳይ ማረጋገጫ ነው። ይስሐቅ ትርጉሙ ሳቅ ማለት ነው። በሳራ ላይ የደረሰው ብቻ ሳይሆን እምነት ሊያመጣ የሚችለውን ለውጥ የሚያመላክት። ጥርጣሬ ሲያንጸባርቅ የነበረው ሳቅ አሁን የደስታን የተስፋ ምልክት ሆነ። ልጇን በዚህ መንገድ መሰየሙ የእግዚአብሔርን ቸርነት ብቻ ሳይሆን እምነት የሚሰጠውን ጥልቅ ደስታ እንድትለማመድ መፍቀዷ ነው። ይስሐቅ መወለድ እግዚአብሔር ከአብርሃም ጋር የገባው ቃል ኪዳንን አረጋግጧል ብቻ ሳይሆን በአንድነት ታሪክ ውስጥም አዲስ ዘመንን አመላክቷል። በይስሐቅ በኩል እግዚአብሔር ተስፋዎችን መገለጠዎችን ይቀጥላል ይህም የእስራኤል ሕዝብ መሠረትንና በመጨረሻም የመበየት ታሪክ ይሆናል። ጊዜው እያለፈ ሲሄድ በአብርሃም ዙሪያ ያለው የቤተሰብ እንቅስቃሴ ከጊዜ ወደ ጊዜ እየተወሳሰበ ሄዷል። ልደታቸውና ከእያንዳንዳቸው ጋር የተያያዙ ተስፋዎች በእነሱና በእናቶቻቸው መካከል ጥልቅ አለመግባባትን ፈጥሯል። በዚያ ፍጥረት ውስጥ ሁኔታው የሚያበቃው በጠንካራ ግጭት ወቅት ነው። ሳራ ግብፃዊቷ ጋራ ለአብርሃም የወለደችው ልጅ በልጇ በይስሐቅ ላይ ሲሳለቅ አይታ አብርሃምን ያቺ ባሪያ ሴትና ልጇን አስወግድ፣ የዛ ሴት ልጅ ከልጄ ከይስሐቅ ጋር ፈጽሞ አይወርስምና። የሳራ ፍላጎት ምንም እንኳን ህመም ቢያስከትልም የቤተሰብ ግንኙነትን ውስብስብ እና ሁኔታው የተፈጠረውን ስሜታዊ ጫናን አሳይቷል። አባት ለሚስቱ ባለው ታማኝነትና በበኩር ልጁ ባለው ፍቅር መካከል ተፈትኗል። አብርሃም የሳራን ልመና ለመቀበል ወሰነ። ለአጋርና ልጇ ጥቂት እንጀራና ውሃን አዘጋጅቶ ወደ በረሃ ሰደዳቸው። ትዕይንቱ ህመም ነበረው። የመለያየት ጭንቀትንና ወደፊት ስለሚመጣው ነገር እርግጠኛ ለመሆን በአብርሃም ላይ ከብዶታል። አጋር እንደገና ብቻዋን እስማኤልን ይዛ የበረሃ ህይወትን አስቸጋሪ ሁኔታ ለመጋፈጥ ተገደደች። የአጋርና የእስማኤል መውጣት የአካል መፈናቀል ብቻ አልነበረም፣ ዘላቂ ውጤት ያለው ድርጊት ነበር። በረሃ ውስጥም ጠፍቶ ከባድ ችግር ገጠማቸው። የውሃ እጥረትና የማያቋርጥ የሞት ዛቻ አዲስ እውነታ አካል ሆነ ሆኖም በዚህ ከባድ ቦታ ነበር እግዚአብሔር ጣልቃ የገባው ከአብርሃም ቤተሰብ ከተባረሩ በኋላ ቀድሞ ከሚያውቁት ድህንነትና ጥበቃ እርቆ መጠለያ በሌለው ቦታ ላይ ተገኙ የተሸከሙት ዳቦና ውሃ ውስን ነበር እና የበረሃው አረመኔነት አሁን በሚያስደነግጥ ሁኔታ ራሱን መግለጽ ጀመረ አጋር በከባድ ልባ የሁኔታውን ክብደት የተረዳች። ልጁን ተመለከተች። የውሃ እጦት ከጊዜ ወደ ጊዜ እየጨመረ የሚሄድ ስጋት ሆነ እና አጋር ያለ ተአምር እልውናቸው እርግጠኛ እንዳልሆነ ታውቃለች። በተስፋ መቁረጥ ስሜት ውስጥ አጋር እስማኤል ሲሰቃይ ማየት እንደማትችል ወሰነች። እምባ እያነባች ከቁጥቋጦ ጥላ ስር አስቀምጣው እየመጣ ያለውን አደጋ ለማየት ሳትችል ሄደች።